ምን አይነት ሰው እንደሚያስጠላኝ ታውቃላችሁ? የወንድ አልጫ ሴት ላይ የሚፎክር የወንድ አልጫ አይመቸኝም። ጋይስ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በእያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸል እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ፣ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ በዚህ ሰሞን በቃ ተያይዘውታል ማለት ነው። የቦታ ጅራ አንዳንድ ወንዶች አልጫዎች ማለት ነው ጀግኖችን ያሰድባሉ። እነ ቡርክን፣ እነ ብሩኬን፣ እነ ፉፉዬን የወለደች ሀገር ጀግናዋ፣ ይኸው ደግሞ እንደዚህ አይነቶቹን አልጫዎች በየጓዳው፣ በየበሩ፣ በየድንበሩ፣ በየሰፈሩ፣ በየጉድጓዱ ምናምን ሴት ላይ የሚፎክሩትን እየወለደችብን ትገኛለች። ምን ጉድናችሁ፣ ምን ጉድናችሁ! እንደዚህ እየማላችሁ አንተ ምን ነው እሷ? አንተ ይሄን ስታደርግ እሷ በሰው ጨብጣለች። ሴት ሴት ብትሆን ነው እኮ ወንድ ይኖራታል፣ ያኔ ወንድ እሷንም የሚጠብቅ ወንድሞች ይኖሯታል። ገባህ? ምን አይነት አልጫ! አያያያያ! እውነት ክና፣ ተው እንጂ! አልቃረብህ፣ ምን አገባሁ? አንተ ስጀምር ምን አገባሁ በሰው ህይወት፣ ምን ጥልቅ አደረገ? እነሱ መፍታት ካለባቸው ራሳቸው ይፈታሉ። ወደው ፈቅደው እያደረጉት ይያደረጉት ላሉት ነገር አንተ ምን ቤት ነህ? ምን ቤት ነህ አንተ? ለሩታ ጠበቃ ስትሆን ለሶስ ሲጠበቃ የላት የሚያለህ ማን ነው? አረ አሁን አሁንማ የሚመጡ ወንዶች በሙሉ አልጫ ናቸው። ፊታቸው ራሱ አልጫ አልጫ ነው የሚመስለው መልኮቹ ምንዶ አቋማቸው ራሱ አልጫ አልጫ የሆነ ነገር ነው የሚመጡት ማለት ነው። በነገራችን ላይ ቤተሰብ አንድሾ ፍቅሪ ፉፉ እየነፍቆኛል። በዚህ አጋጣሚ እድሜ ለእናንተ ይኸው ጠፉላችሁ የምስራች ደስ ይበላችሁ እያላችሁ አርባ ሽሪ ያው ልጆቹ ጨራሽ ጠፍተው እርፍ። ዛሬ ካልመጡ ነው በቃ ሰላማዊ ሰልፍ መውጣቴ ነው ሰላማዊ ሰልፍ ማለት ነው እና ኑልን እያላችሁ ጻፉ። እንደው በነበረው ኮሜንት ላይ ጻፉ፣ ኑልን። እንደው ግራ አታጋባቸው፣ አታወዛግባቸው፣ ልጆችን ማለት ነው። እና ይሄ ልጅ እንግዲህ እነዚህ ልጆች እንግዲህ በጣም እየፎከሩ ነው፣ በዚች ልጅ ላይ ጓደኛዬ ናት ብላለች። እንግዲህ እሷ ደግሞ የሶሲ ጓደኛ ነኝ እሷ ያለችበት ለመደበቅ አስፈልግ ምን ያመጣሉና ምን ይደበቁት እንዴ? እነሱ ተወልዶ ያደጉበት ሀገር አይደለም። እንደ ሷ ተወልዶ ያደገችው ሰው የላትም። እንደ ሷ ዘወር የላትም። እንደ ሷ የሚቆረቆር ሰው የለም። እንደ ሁሉም ላለው ሁሉም በቃ ለታዋቂ ነው የሚያሽቋልጠው ማለት ነው። እውነትን ይዞ ለሚጓዝ ወይም ደግሞ ለሚከራከር ማንም አለው የሚል የለም። እኔ ግርም ይለኛል የአበሻ ነገር ሁልጊዜ ሴት ልጅ አልቅሳ ከመጣች ማለት ነው መርገጥ ነው የምትፈልጉት። እዛው ላይ መኮርኮር ነው ትፈልጉት። ደግሞ የተሻለ ቦታ ደርሶ ታገኟቸዋላችሁ በኋላ። የነፂ ትንሽ የሚያናድደኝ ነገር ቢኖር አንደኛ እንደ ትላልቅ ቻናል እየሄደች እዛም እዛም ኢንተርቪው የምትደረገው ነገር የማይመቸኝ ማለት ነው። ሁለተኛ ደግሞ በቃ ከዚህ በኋላ አልቅሳት ተጎድታ ምናምን አይደል ለመምጣት ያለባት ማይመቸኛ ነገሯ ነው። ጠንካራ ሆና በርትታ ተሽላ ማሳየት አለባት። በቃ መስራት ካለባትም ደግሞ ከናብርሽ ና ከናብርሽ ጋር አንድና አንድ አለቀ። እነሱ የሆነ ነገር ሲሰሩ እሷ የሆነ ነገር ቋሚ ሰው፣ ሁለት ሰው በቂዋ ነው። ገባችሁ። አሁን የሆነ በቃ እዛም እዛም አንደኛ ትቀረጻለች፣ ሌሎች ማንም እየመጣ የፈለገውን እንትን ይባታት። እዚህ አሁን የሷ ቻናል እንኳን ራሱ ገና ሶስት ሺ ምናምን የሆነ ቻናል በእሷ ስም ከፍተው ሌቦች ማለት ነው። አስር ሺ ሊገቡ ነው እኔ ዱበ ሰው ስም የምትነግዱ ሰዎች ግርም ነው የምትሆኝ። ፕሮፋይል የሷ ስም፣ ስፔሪንግ የሷ፣ ቪዲዮ የሷ፣ ሁሉም ነገር የሷ ነው። እውነት ኮፒራይት ራሱ ልካ ብታዘጋ እንደዚህ ቻናሎች ደስ ይለኛል። ማንኛችሁም ያኔ አሁን እንደኛ ቪዲዮ ቆርጦ አንጥቶ ቪዲዮ መስራትና እነሱ የጫኑት ሙሉ ለሙሉ አምጥቶች ቻናል ላይ መጫን ማለት አንድ አይደለም። እነሱ እውነት ለመናገር ለፍተው ደክመው ነው የሚሰሩት። ገባችሁ? ተጨንቀው ተሰድበው ብዙ ነገር ሆኖ እስከሚሰሩት ድረስ እነሱ የሚሰሩትን ቪዲዮ ሙሉ ለሙሉ አምጥተን መጫኑ ደግሞ ወንጀል ነው፣ ነውር ነው ሲያደርጉባቸው ቢያንስ የሆነ ነገር ወስዳችሁ እንደዚህ ከአንድ ደቂቃ በታችሁ የሆነ ነገር ወስዳችሁ በዛ ሀሳብ ስትሰጡ በፎቶቸው ኦኬ ይሻላል። ይሄ እኮ ሌብነት ነው እውነት ሙሉ ቪዲዮ አንጥተው መጫን ማለት ነው። ስለዚህ ልጅቷ አካውንቷን ራሱ ሰው እያወቀው አይደለም፣ የእሷ ነው እየተባለ ያኛው ነው ሰብስክራይብ የሚያደርገው እንኳን ሌላው እኔ ራሱ ታልዬ ሌላም ቪዲዮ ነበረው፣ ሳዩ ሳዩ ልጆች እንደዚሁ ኔ ተመልካች ጠቆመኝ ነው መጀመሪያ ያገኙት የራሷን ቻናል ነበር። በኋላ ላይ ግን የሷ ተሰውሮብኝ ይሄኛው ቫይራል ወጣ የሷ ሰብስክራይብ እኮ እየተደረገ አይደለም። ለማንኛውም ወንዶቹ የማነው ስሙ ጥሩ መወጥሩ ታጅራ ወንዶች ጀግኖችን አታሰድቡ ማለት አሉ። በጣም ጀግና ልበ ቆራጥ የሆኑ ወንዶች አሉ። ስለዚህ በእናንተ እነሱ አይጠሩም። ለሴት ልጅ ክብር ያላቸው ብዙ ነገሮችን መስዋዕት የሚከፍሉ ጀግኖች አሉ። እናንተ ደግሞ እየመጣችሁ እናት የተሞተ እገላታለሁ። እናት መቀለጃ አይደለችም። አንተ ሞት በከፈልክ ማን ስለሆንክ ነው እሷን የምትገድለው ማነህ አንተ ስጀመር እኔ በአጠቃላይ ወንድ አልጫ አይመቸኝ ምና ወንድ ሆናችሁን ወንድ ከሴት ጎን ቆማችሁ ኦኬ መቆሙን እኮ መከራከርኩ ለፈለጋችሁት ፓርት ተከራከሩ ግን እሷን ለመግደል አንተ ማን ስለሆንክ በእሷ ህይወት ገብተህ የን ያክል ትፎክራለህ ምን አይነት ዶሮ ነው የምትመስለው አንተራ ሲጀምር አቅምህ ራሱ ያስታውቃል ሴት ላይ አቅሙን የሚያሳይ ወንድ ሲጀመር አቅም አለው ብዬ አላስብም እኔ ሴትን ለሴት ወንድ ለወንድ ነው ገባህ ወንድ ከሆንክ ከወንዶቹ ጋር ተጋፈጥ። ምን ያጥመለመልሃል ከሴት ጋር ጉድፈላ። ለማንኛውም ቤተሰብ ላይክ፣ ሽር፣ ሰብስክራይብ አርጉ አድርጉ ለነበረን ቆይታ ከልብ አመሰግናለሁ። ነጺም ብና አበረታታት ደስ ይለኛል። እውነት ለመናገር ሴት ልጅ አልቅታ ስትመጣ ዝም እያለን እየሳቀን እየተሳለቅን ምንትን ምንል፣ ነገ በእኛ ምን እንደሚደርስ ስለማናቅ ሴት ልጅ እናበረታታ። ላለው ይወዳችኋለሁ። መልካም ጊዜ። ቻውቻው